በኢትዮጵያ ምድር የተከሰተው አስደንጋጭ ፍንዳታ ዓለምን እያሸበረ ነው። መሬት ልትናገር የወደደችው ምስጢር ያለ ይመስል ከ10 ሺህ ዓመታት በኋላ የተኛውን አንበሳ ቀስቅሳ ለቀዋለች። ኃይሊ ጉቢ በታሪክ ታይቶ በማይታወቅ ኃይል ፈንድቷል። ከበርካታ ዓመታት በኋላ የፈነዳው እሳተ ገሞራ እስራቅ ስራቅ አፍሪካን አናውጧታል። በዘመን ዑደት ውስጥ በጸጥታ የኖረው አስፈሪው ኃይሊ ጉቢ ባልታሰበበት ሁኔታ ድንገት ባልተጠበቀበትም ጊዜ በኃይል ተከስቷል። ከአንቀላፋበት ተነስቶ ሕዝብ እያስጨነቀ በጸጥታ ከኖረበት ነቅቶም ሀገራትን እያስጠበበም ይገኛል። ከአፋር ዳናኪል የተነሳው ሞገደኛ ወደ አረብ ምድር ተሻግሮ በረራዎችን አስተጓጉሏል። ከኤርታሌ አቅራቢያ የተፈጠረው ፍንዳታ ሰመራ ድረስ ተሰምቷል። ከምድር ጥልቅ የወጣው ጭስ ቀይ ባህርን አቋርጧል። እሁድ ማለዳ ከዚህ ቀደም በጸጥታ እንደ ተዋጠ የኖረው እናም ሙሉ በሙሉ እንደ ሞተ ይቆጠር የነበረው ኃይሊ ጉቤ የተሰኘው የፈነዳው እሳተ ጎመራ የዘርፉን ተመራማሪዎች ባስደነገጠና መላ አፋርን ባናወጠ ኃይለኛ ድምፅ ተከስቷል። ፍንዳታው እንደ ከዚህ ቀደሞቹ የአካባቢውን ነዋሪ አስደንግጦ ተቀምጦ ብቻ የሚያበቃ አልሆነም። ይልቁንም ባህር ተሻግሮ ሀገራትን አሸበር እንጂ እስከ 14 ኪሎ ሜትር የተወነጨፈው ጭስ ቀይ ባህርን አቋርጦ እስያ እየተጓዘ መረበሽን ፈጥሯል። ህንድ ድረስ አስቸኳይ ማስጠንቀቂያ እንዲሰጥም አድርጓል። ከፍንዳታው አስደንጋጭነት በላይ የወጣው ጭስ መርዛማነት አስጨናቂ ሆኗል። ነዋሪዎች ራሳቸውን እንዲከላከሉም ጥብቅ ጥሪ ተላልፏል። በታሪክ አጋጣሚ አንዴ ብቻ እንደሚፈጠር የተነገረለት ኃይል ጉቢ መንገዶችን አስተጓጉሎ በረራዎች ሰረዙ እያደረገ ነው። ዓለሙ ሁሉ ከኢትዮጵያ ተነስቶ ሀገራትን እያሸበረ አህጉራትን እያስጨነቀ እየተጓዘ ስላለው የፍንዳታ ጭስ እንዲያወራ አስገድዷል። ይህ ፍንዳታ የጂኦሎጂካል ድንገተኛ ክስተት ብቻ ሳይሆን ጥልቅና ያልተነገሩ ምስጢሮችን የያዘ መንፈሳዊ ምልክት መሆኑም እየተነገረ ይገኛል። ለመሆኑ ይህ ሀይሊ ጉብ እየተባለ የሚጠራው እሳተ ጎመራ ምንድን ነው? ከአስር ሺ አመታት በኋላ እንዴት ሊፈነዳ ቻለ? እያስከተለ ያለው ጉዳትስ ምንድን ነው? ፍንዳታውን ተከትሎ እየተላለፈው ጥብቅ መልእክትስ ምን ይላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። ውድ የአማራ ዩቲዩብ ቤተሰቦች እንደምን እንደምን ቆይታችኋል? በዛሬው መሰናዶ የምድር ቁጣ ምልክት መሆኑ እየተነገረለት ስላለው የመሬት ፍንዳታና እለት እለት ከፍተኛ እለተ እሁድ ከሰዓቱ አምስት ሰዓት ተኩል የተሰማው ከባድ ፍንዳታ በተፈጥሯዊ የመሬት መናወጥ ውስጥ ለሚኖረው የአፋር ማህበረሰብ፣ እንኳን እንግዳና አስደንጋጭ ነበር። በኤርታሌ የእሳተ ጎመራ ሰንሰለት ደቡባዊ ክፍል የሚገኘው ፍንዳታው በተከሰተበት ጊዜም የመሬት መንቀጥቀጥ ነው አሊያም ባለፉት ወራት ሲከሰቱ እንደነበሩት አይነት የእሳተ ጎመራ ፍንዳታዎች የሚለው ግራጋቢና የክስተቱን ትክክለኛ ምንነት ለመለየት አዳጋች ሆኖ ነበር። ከአፍታ በኋላ ግን ይህ ከባድ ፍንዳታ በጸጥታ ከኖረበት በኃይልና በአመፅ የተነሳው በታሪክ ታይቶ የማይታወቅ ኃይሊ ጉቢ መሆኑ የሳተላይት ምስሎች አሳወቁ። የዳናኪል ዝቅተኛ ቦታ ርቀትና አስቸጋሪነት የክስተቱን ምንነት ግልጽ እንዳይሆን አድርጎት ቢቆይም ነገር ግን ከመሬት 14 ኪሎ ሜትር ርቀት በላይ የሚወነጨፈው ግዙፍ የሙቀት መጠንና በፍጥነት እየሰፋ የሚሄድ የአመድ ጭስን ያሳዩት የሳተላይት ምስሎች ለ10ሺ ዓመታት በዝግታ የኖረው የእሳተ ጎመራ ፍንዳታ ውጤቶች መሆናቸውን አረጋግጠዋል። ከፍንዳታ በኋላ የታዩ ክስተቶችም የጉዳዩን ግዝፈት የሚያሳዩ ሆነዋል። የመጀመሪያው ፍንዳታ ያስከተለው ከ14 ኪሎ ሜትር በላይ የተወነጨፈው የአመድ ደመና ሲሆን በዚህ የአመድ ደመና ምክንያት ሰልፈር ዳይኦክሳይድ ልቀት መፈጠሩም ተሰምቷል። 330 ሺ ሜትሪክቶን የሚገመት ሰልፈር ዳይኦክሳይድ ወደ አየር መለቀቁም ተረጋግጧል። ይህም ጋዝ ለጤና ጠንቅ የሆነና የመተንፈሻ አካላትን የሚጎዳ መሆኑ በመታወቁ የጥንቃቄ ጥሪ ተላልፏል። ፍንዳታው በኋላ የወጣው አመድ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ ሌሎች ችግሮችን ሊያስከትል የሚችል ስለሆነም ሕብረተሰቡ አፍና አፍንጫና ዓይንን ለመሸፈን የሚያስችል እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርጉ ጥሪ ተላልፏል። ይህ ክስተት ቪአይ አራት የእሳተ ጎመራ ፍንዳታ መለኪያ ደረጃ የተሰጠው ሲሆን ይህም ባለፉት ክፍለ ዘመናት በአፍሪካ ከተከሰቱት ትልልቅ ፍንዳታዎች መካከል አንዱና ዋነኛ አድርጎታል። ፍንዳታው የወጣው የአመት ደመና ቀይ ባህርን ተሻግሮ ሀገራት ላይ ጭንቅና መረበሽን መፍጠሩም ተሰምቷል። በኢትዮጵያ አፋር ክልል የፈነዳው እሳተ ጎመራ ጭሱ ቀይ ባህርን ተሻግሮ የመንና ኦማንን አቋርጦ የህንድ ከተሞችን ማጥለቅለቁም ተነግሯል። በርካታ በረራዎችም መሰረዳቸው ተሰምቷል። በቀጣይም የ ሳተላይት ስራዎችን ሊያደናቅፍ እንደሚችል ተፈርቷል። እጅግ በሚያስገርም መልኩ እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን ማስተጓጎሉ ሲነገር፣ ፍንዳታው በተከሰተበት ኢትዮጵያ ግን ምንም አይነት ተጽዕኖ አለመፍጠሩ መሰማቱ ነገሩን ግራ አጋቢ አድርጎታል። ከኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ የወጣው ጭስ ቀይ ባህርን ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታ የባቸው አካባቢ አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች መሰረዛቸው እንዲሁም መዘግየታቸውም ተነግሯል። የኢትዮጵያ አየር መንገድ በበኩሉ በጉዳዩ ዙሪያ ምላሽ የሰጠ ሲሆን የእሳተ ጎመራው አመድ እስካሁን ድረስ በስራው መስተጓጎል አለመፍጠሩን አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽን እና የሜትሮሎጂ ተቋማት ጋር በቅርብ እየተገመገመ እንደሆኑም ተገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ሀይሊ ጉቢ ተብሎ የተጠራው እሳተ ጎመራ ፍንዳታ የጀመረው ባለፈ እሁድ ጠዋት ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ መውጣቱ በአካባቢው ታይቷል። በዚህ እሳተ ጎመራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውንም እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ የአቪዬሽን ባለስልጣናት አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡም በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ጎመራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴሊ አየር እጥረት እንደሚያበላሸው ተነግሯል። የእሳተ ጎመራው አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ጎመራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ የአየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታ እንደሚፈጥር ነው የተገለጸው። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ምሪቱ ዩንጃር ማሃፓትራ ተናግረዋል። ጭሱ ለጊዜው በረራዎችን እና የሳተላይቱ ስራ ሊያደናቅፍ ይችላል ነገር ግን የአየር ጥራት ላይ ችግር አይኖረውም ሲሉ አክለዋል። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ እንደሆነም ተነግሯል። በስካይ ሜት ዊዘር መረጃ መሰረትም አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከደህሊ ሰማይ ማክሰኞ ምሽት እንደሚበተን እንደሚጠበቅም ተገልጿል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ እየተስተጓጎለ ሲሆን ኤር ኢንዲያን 11 በረራዎች ሲሰርዝ ኢንዲያጎ፣ አካሳ ና ኬኤልኤም ጫና እንዳሳረፈባቸው ገልጸዋል። የሞምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱም ተጠይቀዋል። የህንድ የሲቪል አቪሽን ዳይሬክተር ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም አመድ ሽታን ጨምሮ ማንኛውም አጠራጣሪ ነገር ሲገጥማቸው በፍጥነት ሪፖርት እንዲያደርጉም ማሳሰቢያ ሰጥቷል። አየር መንገዶቹ ችግር በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲዘገዩ ማዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ ሶስት የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለውም ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅትን ይጠይቃል።